እኔ ትናንትና ሶሻል ሚዲያ አለፍ አለፍ እያልኩ ሳይ ዲያቆን ሄኖክ ኃይሌ አንድ ቪዲዮ ሲያስተላልፋየው ስለ ቅዱሱ እሳት እንግዲህ ኢየሱስ ክርስቶስ ሞትን ድል ነስቷል። ከዛ ደግሞ በመቃብር ስፍራ አሁንም ድረስ ያለ ተአምር አለ፣ ና ስለዛ ጉዳይ ትንሽ ብናወራ ደስ ይለኛል። በተለይ ደግሞ ኤልጋ የገረመኝ ጉዳይ ነበረ፣ ና በየዓመቱ ቅዱሱ ቅዳሜ ይኸው ሆሊ ሳተርዳይ አይደለም የሚሉት በዛ ቀን ጎልጎታ ላይ የሚሆን ተአምር ነው እና ይሄ ደግሞ ተአምር ቀደም ብለን እንዳነሳ ነው በታምረ ማርያም ላይ ልክ በዛሬ ቀን በትንሳኤ ቀን የሚነበብ ተአምር ላይ ሰፍሯል እና እዚህ ቦታ ላይ የሚሆነው ነገር ምንድን ነው? የፓትርያርኩ ናቸው ጎልጎታን ከፍተው ይገባሉ። ከዛ በኋላ ከኢየሱስ ክርስቶስ መቃብር ስፍራ ላይ እሳት ይነሳል። ከዛ ሁሉም ሰው ሻማ ይዞ ፓትርያርኩ ከለኮሱ በኋላ በጸሎት ጀምረው እሳቸው ላይ ከተለኮሰ በኋላ ሁሉም ሰው ጋር የሚቀጣጠል ብርሃን ልክ በምስሉ ላይ እንደምታዩት እንደዛ የሚቀጣጠል አይነት ብርሃን ይሆናልና ሰው የለኮሰው እሳት አይደለም። አይደለም፣ በጣም የሚያስደንቀው ነገር እሳትነቱ ራሱ ከሌላ ሰዓት ይለያል የሚሉት ምክንያቱም አያቃጥልም። በፍጹም ማንኛውንም ሰው አቃጠ ተአምር ነው። በቃ ከመቃብሩ ላይ ነው የሚነሳው የሚነሳው ማያቃጥል እሳት። ሁልጊዜ ጎልጎታን ከፍተው ፓትርያርኩ ጸሎት አድርገው ያስጀምራሉ። ከዛ ያ እሳት መንደድ ይጀምራል ማለት ነውና ለእምነቱ እንግዲህ የሰላም የፍስሃ ተምሳሌት እንደሆነ ነው የሚነሳው። የሚያስገርም ነገር ነው። በተለይ በመካከል ደግሞ አሁን ጉዞ አለ አይደል የሃይማኖት ጉዞ ወደ ኢየሩሳሌም ይከይ ሁልጊዜ ተጉዞ እዛ ቦታ ለደረሰ ደረሰ ሰው በጣም ግሩም የሆነ ተአምር ነው የሚሆነው። ሰዓቱም ባንድ ባመት አንዴም ነው አንዴ ነው የሚመጣው። እንዲያውም አቴንስ ውስጥ አንድ የሚለኮስ አመቱን ሙሉ ማይጠፋ እሳት አለ። ለዛ ሰዓት ከዚህ እሳት ይለኮስና በልዩ አውሮፕላን ተዘጋጅቶ ከ ከዚህ ከጎልጎታ በፕሌን ይሄዳሉ ወደዛ ከዛ ያ እሳት ጠፍቶ የዚህን ቀን ከዚህ በተወሰደ እሳት ነው የሚለኮሰው፣ የሚተካው ማለት አመቱ ሙሉ ሙሉ ይበራል። ከዛ በኋላ ጠፍቶ በዚህ ሰዓት ነው አመቱ ሙሉ እንዲበራ የሚደረገው። አሁን አሁን እንዲያውም ወደ ብዙ ሀገሮች ይሄ እሳት እየተጫረ እየተለኮሰ ወደዛ እንዲሄድ ይደረጋል። እና ታምረ ማርያም ላይ ያለው ገድል ምንድነው፣ እዚህ ቀን ላይ ልክ ሃይማኖታዊ ጉዞ እንደሚደረገው ሁሉ አንድ ከኢትዮጵያ የተነሱ ተጓዦች ወደ ኢየሩሳሌም ጉዞ ያደርጋሉ። በዛ ቦታ አንድ ኢትዮጵያዊ ብቻ ደርሶ እዛ ቦታ ላይ ቆሞ ይሄ እሳት በእጁ ላይ እንደበራ ነው ተአምረ ማርያም የሚነገረውና አይለኳኮስም ሁሉ አሁን ጧፍ ሻማ ይዘን ከአንዱ ክር ወደ አንዱ ክር አዙረን እንለኩሳለን ሳይለኮስ ሁሉ ይበራል። እና በጣም ያስገረመኝ ጉዳይ እንግዲህ ምን ሊሆን ይችላል ብለን ካሰብን ያው የክርስቶስን ብርሃንነት ለመግለጽ እንደገና ክርስቶስ ከሞት እንደተነሳ እንደ ትልቅ ማስረጃም ተደርጎ በዚህ ዘመን ሰዎች ዘንድ እንዲታይ ይመስለኛል። ያው በጨለማ ሄደ ህዝብ ብርሃን አያርለ የሚባለው በጨለማ ሄዱትን ወደ ብርሃን ለማምጣት ነው ትንሳኤው እና የዛ ተምሳሌት ይመስለኛል። መጽሐፍም ምርምርም የሰሩ ሰዎች አሉ። ለምሳሌ እንደው ማየት ከፈለጋችሁ ፋዘር ጆን ደ ሆሊ ፋየር ስተዲ ክርስቲያን ካኖን ሎ ንድ ስ ሪሌሽንሽፕ ቱ ሆሊ ፋየር ኦፍ ሆሊ ስክለፕቸር የሚል ከቴዎሎጂም፣ ከሂስትሪ አርኪኦሎጂስቶችም በጣም ብዙ ዶክመንተሪዎችም አሉ፣ እዚህ ጉዳይ ላይ የተሰሩ እንደው ለማየትም ከፈለጋችሁ አሻራ ነው። ጌታችን የወጉ ያመኑ የሚጽና ነው አለ የሚባል አሻራ ነው። ከዛ ደግሞ ከኛ አገር ሄዶ ያየዋለው ለሚለው እንዳነሳሹ ሄዶ ገርሞኝ ነበር ትናንት የነበረው አጋርቶታል ና እኔ በጣም ነው ማመን ያቃተኝ ዛሬ ማለዳ ነው ያየሁት ና ኢየሱስ ክርስቶስ በምድር ሲኖር ሳለ የተመላለሰባቸውን መንደሮች፣ ከተሞች ምናምን የማየት በጣም ጉጉት አለኝ እኔ በግሌ ማለት ነው። እና አንድ ቀን እንደማደርገው አውቃለሁ። በእርግጥ የዲያቆን ሄኖክ ኃይሌን ቪዲዮ ሳይ በጣም የበለጠ ጉጉቴ እንዲጨምር ነው ያደረገው። እና መሄድ ያለብኝ ራሱ የፋሲካ ሰሞን ነው፣ ለዚህ ሰዓት ስል ማለት ነው። ከዛ በፊት እንግዲህ በቤት የለህም ተወሰደ ወደ ቤት ላ ምንሄድ አለ ሀገረ ስብከት አለን። ኢትዮጵያ ሀገረ ስብከት አላት በእስራኤል እጅግ ጥንታዊ ያው ግዛት አላት ኢየሩሳሌም ውስጥ ደኤር ሱልጣን ማለት ነው።